ሁላችሁንም እጅግ አድርጌ አመሰግናለሁ። በተለይ በብዙ ከባድ በነበሩ ይሁት ጊዜያቶች ሁሉ በጣም ብዙ ወዳጆች አብራችሁ በጣም ከባድ ፈተና ጊዜያቶችን አብረን አልፈናል፣ አብረን አንቅሰናል፣ አብረን ተደስተናል። ከአምስት ዓመት በላይ በተወዳጀው የቴሌቪዥን ጣቢያ ኢቢኤስ ቴሌቪዥን የኢቢኤስ በተለይ ደግሞ የእሁድን በኢቢኤስ ድምቀት ሆና መቀጠል የቻለችውና ኢቢኤስ ካለሷ አይደምቅም የሚባልላት ፕሮግራም አቅራቢዋ መቅደስ ደበሳይ ከሰሞኑ እንግዲህ በተለያዩ ሶሻል ሚዲያዎች ላይ እሷን በተመለከተ ከኢቢኤስ ለቃለች፣ አንዳንዶች ደግሞ የእረፍት ጊዜዋን ጨርሳ ትመለሳለች እየተባለ በተለያዩ ማህበራዊ ሚዲያዎች ላይ መነጋገሪያ ሆና የነበረ ሲሆን በዛሬው እለት ግን መቅዲ ዝምታዋን ሰብራ ከኢቢኤስ ቴሌቪዥን ጋር በይፋ ስለመለያየቷና ከዚህ በኋላ በራሷ የዩቲዩብ ቻናል ላይ እንደምትመጣ በይፋ በቪዲዮ ተናግራለች። እኛም እንግዲህ ከዚህ በፊት በሰራንላችሁ ቪዲዮ ለእናንተ ባቀረብነው መረጃ መሰረት መቅደስ ደበሳይ ከኢብኤስ ቴሌቪዥን ስለ መልቀቋ በእርግጠኝነት ነግረ ናችሁ። በተለይ ደግሞ የፋናፈርጥ ነበረችው ጋዜጠኛ ምህረት ዮሴፍ የእሷን ቦታ መተካቷ መቅደስ ደበሳይ ከኢብኤስ ጋር ስለ መለያየቷ ዋነኛ ማሳያ እንደሆነም ሰፋ ያለም ፕሮግራም አቅርበንላችሁ ነበረ። መቅደስ ደበሳይ በዛሬው እለት እውነቱን ተናግራለች። እስቲ ይህን አጠር ያለ ቪዲዮ እሷ የተናገረችውን ተመልክተን እንመለስና ወደ እኛ ሀሳብ እንመለሳለን። መልካም ቆይታ። መምጣት እሞክራለሁን ግን ወትሮ ቁጭ ብላችሁ እንግዲህ እሁድ ላይ ከሰላሳ ሰዓት ጀምሮ ስትከፍቱ ምናልባት ከዚህ በኋላ ላልገኝ ይችላል እንግዲህ ያው መጀመሪያ እንግዲህ እንደነገርኳችሁ አገር የምናገር ጠፋብኝ። ለማንኛውም ከዛሬ ጀምሮ የምትወዱት የምትጠብቁት፣ እኔ ማየት የምትናፍቁ ሁሉ ይ ደ እሰል ታገኙኛላችሁ። እንዴት በጣም ደስ ይላል። ነበር ከዚህ በኋላ ምናልባት እኔና እናንተ የምንገናኘው በዚህ መድረክ ላይ ብቻ ነው። እንግዲህ እናንተን ተስፋ በማድረግ ማለት ይቻላል በማርኬቲንግ አካባቢ ያላችሁ፣ በተለያየ የስራ ዘርፎች ውስጥ ያላችሁ በተለይም እኔን አቅም እኔ ኃይል የምታውቁ ምስራል የምንጉጉት የምታውቁ የምትመለከቱን ወዳጆች የሚታከቡ ከልጅ እስከ አዋቂ ከሁሉ ቦታ ካገር ውስጥ እስከ ውጭ ያላችሁ በሙሉ ወዳጆቼ እናንተን ኩራት በማድረግ እናንተን ተገን በማድረግ ነው እና ትልቅ ምሰክ የተከፈተው በጣም ብዙ ደስ የሚሉ ቁም ነገር ያላቸው፣ ጨዋታ ያላቸው፣ አዲስ ነገር ያላቸው አምቆንጆ ጥሩ ናቸው። የእውነት እናንተን የሚመጥን እናንተን የሚያከብር በጣም ብዙ ዘርፉ ላይ እንግዲህ አንድ እርምጃ ከፍ የሚያደርግ ተጠሩ ፍጥር መድረክ ይሆናል ብለን እናምናለን። ተስፋ መንቃል ትንሽ ይርቃል ግን እናምናለን። ከዚህ በኋላ ቤተሰባችን ሆኑ ይህንን እንግዲህ መድረክ ወይም ትልቅ ሚዲያ ተቀላቀሉ ጋብዛችኋለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ለወዳጆቻችሁ ይጠቅማል ለምትሏቸው ሁሉ ላኩ። ይህ ብቅ ሚዲያ ነው ብዙ ትልልቅ ስራዎችን ብዙ ቁም ነገሮችን ብዙ አዲስ ነገሮችን ይዘን የሚመጣበት መድረክ ነውና፣ ቤተሰቦቻችን ምን ተጋብዛችኋል እላችኋለሁ። አበቃ ምን ማውቅ ትፈልጋላችሁ? ሌላ ከዚህ በኋላ እኳ ተቀጠለ ስለሚመጣ እናውቀዋለን። መልካም ቀን እንዲሆንላችሁ እመኛለሁ። መልካም ጊዜ በሀገር ውስጥ በውጭ ያላችሁ በስደት የምትኖሩ በአረብ ሀገር የምትኖሩ ህዞች የሚመለከት በስደት ያላችሁ ሀገራችን እንድትወዱ እንድትናፍቁ የሚያደር አዲስ ነገሮችን ተሚነጥን ባህሉን ወጉን ሴቱን የጠበቀ ለዚ ተከፍቶላቸዋል። ማፍቃችሁ የሚለ በንደልብ ነው የምትጠቅሙ። እዚህ መድረክ ላይ ሌሎች አዲስ የህይወት መንገዶችም ማብረው ይጀምራሉ። እንግዲህ በተለይ መለስ ብዬ በጣም ብዙ ነገሩን ወደኋላ ሳስበው ከቃላቶች በላይ የሆኑ ብዙ ነገሮች አሉና፣ እንግዲህ በጣም ይቅርታ አድርጉልኝ። በዚህ እንኳን አዲስ ቤት ማልቀስ ተገቢ አልነበረም ግን ሁላችሁንም እጅግ አድርጌ አመሰግናለሁ። በተለይ በብዙ ከባድ በነበሩት ጊዜያቶች ሁሉ በጣም ብዙ ወዳጆች አብራችሁ ይናችሁ። በጣም ከባድ ፈተና ጊዜያቶችን አብረን አልፈናል፣ አብረን አንቅሰናል፣ አብረን ተደስተናል፣ አብረን ብዙ ጊዜ ተጉዘናል። እና መችስ ነው እንዲያለው እግዚአብሔር መልካሙን ነገር ሁሉ ለሁላችሁም መልካም ለምታስቡ ለማታስቡም እንዲሉ ቦና ሰጥቶ እንደምመለስ ነው የምመኘው። በጣም አመሰግናችኋለሁ ወዳጆቼ። በመንገድ ስታገኙ መኪና ውስጥ ስናል ከትራንስፖርት ለትራንስፖርት ስንሄድ፣ ከሀገሮች ስንሄድ ሁሉ ጊዜ አብራችሁ ለምታከብሩኝ፣ ለምታሳውሱኝ ብ በጣም አመሰግናችኋለሁ። ውድ የሰንቲዩ ቤተሰቦች እንግዲህ በመቅዲም እንደተናገረችው እንደሰማችሁት ከኢቢኤስ ቴሌቪዥን ጋር ተለያይቷ በራሷ የዩትዩብ ቻናል እንደምትመጣና እሷን የሚወዱ ሰዎችም ከዚህ በኋላ በዩትዩብ ቻናሏ ላይ የምትለቃቸውን እንግዶችን እያቀረበች ኢንተርቪው እንደምታደረግና አዳዲስ ፕሮግራሞችን እንደምታቀርብ በይፋ ተናግራለች። ብዙዎችም እንግዲህ እርግጠኛ ነኝ ቅር እንደሚላቸው ምክንያቱም ከአምስት አመታት በላይ በድንቅ ፈገግታዋ በድንቅ ፕሮግራም አቀራረቧ አንድ ጊዜ ሰዎችን ኢንተርቪው ስታደርግ፣ አንድ ጊዜ ስትደንስ፣ አንድ ጊዜ ድራማን ስትሰራ፣ አንድ ጊዜ ፕሮግራም ሆስት ስታደርግ፣ እጅግ በአስገራሚ ሁኔታ ሁለ ገቦና የኢቢኤስ ቴሌቪዥን ድምቀት የነበረችው መቅደስ ደበሳይ። ከኢቢኤስ ቴሌቪዥን ጋር መለያየቷ ብዙ ወዳጅና አድናቂዎቿን እንደሚያስከፋ ምንም ጥርጥር የለውም። ነገር ግን ደግሞ መቅደስ ደበሳይ እንደተናገረችው እንግዲህ የራሷ የግል ምክንያት ይኖራታል። በግሏን መስራት ስላሰበች ነው በአዲስ የራሷ የዩቲዩብ ቻናል ብቅ ያለችው። መቅደስ እንግዲህ እንደምናስታውሰው በኢብኤስ ውስጥ ያልሰራቸው ነገር የለም። እርግጠኛ እውነቱን ለመናገርም በኢብኤስ ካሉ ፕሮግራም አቅራቢዎች መካከል በግንባር ቀደምትነት በብዙ ተመልካቾች ዘንድ ተወዳጅነት ያላት ፕሮግራም አቅራቢ እንደነበረች ይታወሳል። በተለይ ደግሞ ነፍሱን ይማረውና ከተወዳጁና ጉምቱ ጋዜጠኛ አስፋ መሸሻ ወይም አስፊቲ ጋር የነበራቸው ቅርርብ፣ እንደዚሁም ደግሞ እሷም በአንድ ወቅት በአጋጠማት እጅግ ከባድ ችግር በኢንተርኔት ላይ በተለቀቀባት ቪዲዮ ምክንያት ተጎድታና ተሰብራ ከኢቢኤስ ርቃ የነበረ ጊዜ አብሯት የነበረው ጉምቱ ጋዜጠኛ አስፋው መሸሻ ነበረም። ከዛም በኋላ ወደ ኢቢኤስ ቴሌቪዥን በድጋሚ ተመልሳ ከሱ ጋር የነበራቸው ጥምረት የሚያስቀና ነበረ። ነገር ግን እንግዲህ መቅዲ ከአምስት ዓመት በላይ ከሰራችበት የቴሌቪዥን ጣቢያ በይፋ መልቀቋን ዛሬ ተናግራለች። ይህም አሳዛኝ መረጃ ቢሆንም፣ ነገር ግን ደግሞ የራሷ ምክንያት ስለሚኖራት እንዳልኳችሁ እሷን የምትወዳት የእሷን የዩትብ ቻናል ከዚህ በኋላ መከታተል ትችላላችሁ እኛ እኛም ለዛሬ እንግዲህ መቅደስ ደብሳይ ከኢብኤስ ቴሌቪዥን ለቃለች አለቀቀችም ስለሚለው ጉዳይ ራሷ የተናገረችው መረጃ ያቀረብንበት ፕሮግራም ይህን ይመስል ነበረ። ስለተከታተላችሁን እጅግ አርገን እናመሰግናለን። በሚቀጥለውም በመዝናኛው ዘርፍ የተፈጠሩ እንደዚህ አይነት ፈጣን እና ታማኝ መረጃዎችን ለእናንተ ይዘን የምንቀርብ ሲሆን እናንተም ቻናላችንን ሰብስክራይብ፣ ላይክ በማድረግ ለሌሎች እንድንደርስ አግዙን እያልን በሚቀጥለው በሌላ ፕሮግራም እስከምንገናኝ ሰላም፣ ፍቅር፣ ጤና ለሁላችሁም እየ እንደተመኘን በዚሁ ተሰናበትን። መልካም ጊዜ ይሆንላችሁ።